የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮክብ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ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 ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እዛው ጣሊያንን ቆይና የአሰልጣኞችን ደግሞ ሹምሽር ጉዳይ እንመልከት። በርካታ ክለቦች አሰልጣኞች እየቀየሩ ሌሎች አሰልጣኞችን እየቀጠሩ ነው። ግን የሆነ ጊዜ ስናነሳው ነበር አደለ? ይህንን ጉዳይ በጣሊያን እንደዚህ ይሆናል ብለን ምክንያቱ ምንድን ነው የሚለውንም እናንሳ። ወደ ግማሽ የሚሆኑት አሰልጣኞች ክለቦች አሰልጣኝ ቀይሯል፣ ካሁን ግማሽ ዘጠኝ፣ የሚገርም ነው። በእያንዳንዱ ቀን አዳዲስ የአሰልጣኝ ዜናን ሰማ ነበር። ለምሳሌ ባለፈው ሳምንት ረቡዕ እለት ኢንተር ሚላን ከሲሞኔ ኢንዛጊ ጋር እንደ ተለያየ ተነገረ፣ እና በዛው ተመሳሳይ እለት ኦፕሬሽን ሴስክ ፋብሪጋዝ ላይ ነበሩ። እሱን ከኮሞ የመውሰድ ፍላጎት ነበራቸው። ወደ አል አህሊ ከሄደ በኋላ በኋላ ጥያቄውን ውድቅ አደረገ ሴስክ ፋብሪጋዝ። ከሐሙስ እለት ክርስቲያን ኪቡን ቀጠሩ ይፋ አልሆነም ነበር ዜናው ግን ክርስቲያን ኪቡ የኢንተር አሰልጣኝ እንደሚሆን ታውቆ ነበር ሐሙስ አርብ ለት አታላንታ ቤርጋሞ ጃንፔሮ ጋስፔሪኒን በሮማ ተቀማ። በዛው ተመሳሳይ ሳምንት ኢቫን ዩሪችን አዲሱ የሮማ አሰልጣኝ አድርጎ ሾመ። በለቀቁት ብቻ ሳይሆን በሚቆዩትም አሰልጣኞች ጭምር አስገራሚ ነበር። ምክንያቱም ኮንቴ ይለቃል ተብሎ ይጠበቅ ነበር፣ ግን ኮንቴ በዛው በናፖሊ ለመቆየት ወሰነ እና በዚህ ባለፈው አመት ብቻ የውድድር ዘመኑ ሲጀመር ከሀያዎቹ የሴሪያ ክለቦች አስራ አምስቱ በአዳዲስ አሰልጣኞች ነበር የጀመሩት። ከሀያዎቹ ና አዲስ ሬከርድ ነው። ከዚህ በፊት የኢንተር ሚላንን ወጣት ቡድን ያሰለጠነው አንድሪያ ስትራማቾኒ ይሄ እንደው የሀየር ኤን ፋየር ታሪክ ባለበት የሹምሽር ድግግሞሹ ከፍተኛ በሆነበት ሊግ ሳይቀር በጣም አስገራሚ ቁጥር ነው ብሎ ነበር። ይሄው ግን አልቀነሰም። አሁን እንዳልኩት በአምስቱ የአውሮፓ ሊጎች በአምስቱ ዋና ዋና የአውሮፓ ሊጎች በአሰልጣኝነት ወንበር ረጅም ሰዓት የማይቆዩበት ሊግ ካለ ሴሪያ እና፣ አንዳንዶቹ የሚሉት አሰልጣኞችን ማባረርና መቅጠር ውድ አይደለም በጣሊያን፣ በእንግሊዝ ውድ ነው። ለምሳሌ ማንቸስተር ዩናይትድ ከኤሪክ ቴን ሀግ ወደ ሩበን አሞሪም ሲሸጋገር በትንሹ 21 ሚሊዮን ፓውንድ አውጥቷል። ቴና ግን ለማሰናበት ለሳቸውና ለሳቸው የአሰልጣኝ ቡድን አባላት የካሳ ክፍያ 11 ሚሊዮን ምናምን ፓውንድ ገደማ ከፍሏል። ከፍተኛ የካሳ ክፍያ ነው የከፈለው። ሩበን አሞሪምን ከስፖርቲንግ ሊዝበን ለማምጣት አስር ሚሊዮን ፓውንድ ከፍሏል። አሁን ቶማስ ፍራንክን ለመቅጠር ቶተናም 10 ሚሊዮን ፓውንድ ለምሳሌ ለብሬንፎርድ ከፍሏል። ውድ ነው፣ ይሄ አሰልጣኝ መቅጠርና ማሰናበት ውድ ነው። በጣሊያን ግን ምን ታደርጊያለሽ? አታባሪውም አሰልጣኙ ሪሊቭ ነው የምታደርገው ከዲቲው ከሀላፊነቱ አታሰለጥ ነው የሚባል እና ግን በየሳምንቱ ደሞዙ እየተከፈለ ይቆያል ከዛ አዲስ የተቀጠረው አሰልጣኝ ውጤት ጥሩ ካልሆነ ያው ሰውዬ ኮንትራት ላይ ስላለ ደሞዝ እየተከፈለው ስለሆነ ሪንስቴት ያደርጉታል መልሰው ይቀጥሩታል ሞንዛ አሁን አሌክሳንድሮ ኔስታ እንደዛ ነው ያደረገው ስለዚህ በአንድ ጊዜ አባረሽ ካሳ መክፈል ግዴታ የለብሽም በቃ እዛው ላይ ይቆያል ከዛ ሌላ አሰልጣኝ ለምሳሌ ካልጣምሽ የተቀጠረው አሰልጣኝ ያው አሰልጣኝ ሲመጣ ምንም የሚከፈልበት ካሳ የለም ማለት ነው እና እርካሽ ነው፣ አሰልጣኝ ቀጥሮ ማሰናበት ያን ያህል ከባድ ነገር አይደለም። አሁን አንዱ ችግር በዩናይትድ ለምሳሌ የዳና ሾርዝ መጥቶ መሰናበት፣ የኤሪክ ተንሃጋ የውላቸው ኤክስቴንድ መደረግ ወይ ሩበና ሞሪ መምጣት ለማንቸስተር ዩናይትድ በትንሹ እንግዲህ ወደ ሰላሳ ሚሊዮን ፓውንድ አካባቢ የሚጠጋ ኮስት ጠይቋል። ለእንግሊዝ ክለቦች እንደዛ ነው ለምሳሌ እንደዚህ ውድ ነው ማለት ነው የቦርድሩም ይሁን የደጋውት ሹም ሽር ስታደርግ። ሁለተኛ፣ ለምሳሌ አንዳንዶቹ ውሳኔዎች ደግሞ የጣሊያን ክለብ ፕሬዚደንቶች ብዙ ትግስት የላቸው። ከድሮ ጀምሮ ለምሳሌ ማውሮ ዛምፓሪኒ በዚህ የታወቁ ናቸው። ግን ሌሎች ብዙ ሞራቲም በፊት እንደዛ ነበሩ። ቶሎ ቶሎ አሰልጣኝ በመቀየር የሚታወቁ ናቸው። ለምሳሌ ዳቪዴ ኒኮላ የካሊያሪ አሰልጣኝ ሆነው ቡድኑን በሴሪያ ቆይተውታል። ግን በመጨረሻው ሁለት አሰናብቷቸው የተሰጣቸው ሚሽን በሴሪያ ማቆየት ነበር እንዲህ አይነት እንግዳ ውሳኔዎች ይወስናሉ። ራፋኤሌ ፓላዲኖ የፊዮረንቲኖ አሰልጣኝ ስድስተኛው ሆኖ ጨረሰው። ስለዚህ በኮንፈረንስ ሊግ ይካፈላሉ። በዚህ በዚህ የተጠናቀቀው የኮንፈረንስ ሊግ ሲዝን ደግሞ ሪያል ቤቲስ እስኪሸነፉ ድረስ ግማሽ ፍጻሜ አድርሶታል። የአንዳንድ ተጫዋቾችን የእግር ኳስ ሕይወት እንዲያንሰራራ አድርጓል። እንደ ሞይሴኪን አይነት ተጫዋቾችን ግን ተሰናበታል። አዲስ ውል በፈረመ በሁለት ሳምንት ውስጥ ነው ከኃላፊነቱ እንዲነሳ የተደረገው። ሲሞኔ ፊሊፖ ኢንዛጊ ፒሳ የሚባለውን ክለብ ከሰላሳ ሁለት አመት በኋላ ወደ ሴሪያ መለሰ ተሰናበት። አሁን ፓሌርሞ አሰልጣኝ ሆኖ እንደገና በሴሪ ቢ ያሰለጥናል። በዚህ ሳምንት ይህንን ኃላፊነት ተረክቧል። በላትሲዮ ማርኮ ባሮኒ ሰባተኛ ሆኖ ነበር የጨረሱት። ነገር ግን እሳቸውም የአውሮፓ ስፍራዎች ላይ ቡድናቸው መሳተፍ አልቻለም በሚል ከኃላፊነታቸው እንዲነሱ ተደረገ። ግን ወዲያው የቶሪኖ አሰልጣኝ ሆኑ ደግሞ ተሰናብቶ በኋላ በማግስቱ ፓውሎ ቫኖሊ የሚባሉትን አሰልጣኝ ተክተው። በሚላን ሰርጂ ኮንሴሳው በቅርብ አመታት ደካማውን የሚላን ቡድን አሳይቶናል። ስምንተኛ ሆኖ ስለጨረሰ የኮፓ ኢታሊያን ቢያሸንፍም የሱፐር ኮፓ ኢታሊያ አሸናፊ ቢሆንም በቂ አልነበርም ስለ ተሰናብቷል። አንዳንዶቹ ሳይክላቸውን ስለጨረሱ ነው። ለምሳሌ የጃምፔሮ ጋስፔሪኒ ከአታላንታ መልቀቅ ቢቆዩ ነው የበለጠ ሮማንቲክ የሆነ የነበሩ ዘጠኝ ዓመት ነው ያሰለጠኑት። እና በተለይ ደግሞ አንድ አመት ከምናምን ነው የሴሪያ የአንድ አሰልጣኝ ሼልፍ ላይፍ በአንድ ኃላፊነት የሚቆይበት አማካይ የአሰልጣኝነት እድሜ። እሳቸው ወደ ዘጠኝ ዓመት ነው የቆዩት፣ እና በአታላንታ ታሪክ ወርቃማው ዘመን ላይ የነበሩ አሰልጣኝ ናቸው፣ እና ከዚህ ሁሉ ጊዜ በኋላ አዲስ ፕሮጀክት ቢፈልጉ እንረዳቸዋለን። ዩቬን እምቢ ብለዋል። እንደምታይ ዩቬ ጠይቋቸው ነበር። ወደ ሮማ ነው የሄዱት። ለምን ክላውዲዮ ራኒሪ ናቸው ወሳኝ አሁን የፍሬግዲና አማካሪ ናቸው፣ እንደ ስፖርት ዳይሬክተር የሚሰሩት ነች። ራኘሪ ናቸው የቀጠሯቸው እና ሳይክል ስለጨረሱ ነው የእሳቸው አንድ የአሰልጣኝነት ውብ ምዕራፍ ስላበቃ። በተመሳሳይ መንገድ የሲሞን ኤንጃጊንም ልናየው እንችላለን። አራት አመት ነው የቆየው እሱም ከሴሪያ አቬሬጅ ሶስት እጥፍ ነው የቆየው በዚህ ኃላፊነት ግን ቡድኑ ሁለት ቻምፒየንስ ሊግ ፋይናል ተጫውቷል፣ ስኩዴቱ አሸንፏል፣ ሌሎች ብዙ ስድስት ዋንጫዎች አሸንፏል። ጋስፔሪን ደግሞ ዩሮፓ ሊግ አሸንፈዋል። ስለዚህ የእነዚህ አሰልጣኞች ታሪክ ደግሞ የአንድ ምዕራፍ መዘጋት አይነት አድርገን ልናየው እንችላለን። ግን ሌሎች ደግሞ ምን ይላሉ? ለምሳሌ አንድሬ ስትራማቾኒ ራሱ ምን ይላል? የኢንተር ወጣት ቡድን አሰልጣኝ፣ በኋላ የዋናው ቡድን አሰልጣኝ ነበር። ብዙ ባይሳካለትም ከጣሊያን እግር ኳስ ብሩህ የታክቲክ አእምሮዎች መካከል አንደኛው ባለቤት ይባል ነበር። አሁን ለጋዜታ ዴሎ ስፖርት ልክ እንደ አሪጎ ሳኪ፣ እንደ ፈቤ ካፔሎ ሁሉ አርቲክል ይጽፋል እና እሱ ምን ይላል? አንዳንዱ ከ ከማኔጅመንት ጋር በቀጥታ የሚገናኝ ነው ይላል የቦርድሩም ለውጥ ሲደረግ አዲስ የሚመጣው የስፖርት ዳይሬክተር አዲስ የሚመጣው ፕሬዝዳንት የራሱን አሰልጣኝ ይዞ መምጣት ይፈልጋል ለምሳሌ በዩቬንቱስ አምና ክረምት ላይ ክርስቲያኖ ጁንቶሊ የሚባሉት ሰው ሲመጡ የራሳቸውን አሰልጣኝ ይዞ መጡ ቲያጎ ሞታ የሞታ ኤክስፐሪመንት ሳይሰራ ሲቀር እሳቸውም ናቸው የተባረሩት ናፖሊ አሸናፊ ሲሆን ክቪቻ ክቫራት ስኬሊያን የመለመሉት ሰው ማለት ናቸው ጁንቶሊ ማለት አሁን ዳንኤል ኮሞሊ መጡ ኮሞሊ ፕሬዝደንት ሆኖን የመጡት የቱሉዝ በፕሪሚየር ሊግ ቬንገር ነበር መጀመሪያ ወደ አርሰናል ያመጧቸው ግን በሊቨርፑል ና በቶተናምን በስኬት ሰርተዋል በስኬት እንኳን እንደሆነ አላውቅም ግን አከራካሪ ናቸው እሳቸው ደግሞ ሲመጡ ያው ቱዶርን ማቆየት መረጡ በሚላን ኢግሊታሬ አዲሱ የስፖርት ዳይሬክተር ናቸው እሳቸው ደግሞ ማክሳላይ ግሪን ይዘው መጡ ስለዚህ የቦርድ ሩም ለውጥ ሲደረግ አዲስ ዳይሬክተር ሲመጣ ለውጥ ይደረጋል ግን አንድ የሚያሳስብ የሚመስለኝ ነገር ምንድነው በጣሊያን የአሰልጣኝ ሮቴሽን አለ በኢትዮጵያ ፕሪሚየር ሊግ እንደሚባለው አይነት ማለት ነው በኢትዮጵያ ፕሪሚየር ሊግ አንድ አሰልጣኝ ሰባት ስምንት ዘጠኝ ክለብ ያሰለጥናል እየተዘዋወረ ለምንድን ነው ፍራሽ ብለድ ማን ያው ለምንድን ነው አዲስ ድምጽ ማን ሰማው ምናምን ይባላል አይደለም። እዚህም ስታይ ደህና ተስፋ ያላቸው የጣሊያን አሰልጣኞች ቶሎ ይወጣሉ። ለምሳሌ ዲዜርቤ የማርሲ አሰልጣኝ ነው። ፍራንቼስኮ ፋሪዮሊ የአያክስ አሰልጣኝ ነበር። እነዚህ ወጣት አሰልጣኞች ናቸው። አንዳንዶቹ ብዙ አይሄዱም። ለምሳሌ ሌሲዮ ዲዮንሲ በሳሶሎ ጥሩ ቡድን የሰሩ ናቸው ግን በአርባ አምስት ዓመታቸው የማይፈለጉ ሆኑ። እንደ አንድሪያ ፔርሎ፣ ዳንኤሌ ደሮሲ፣ ፋቢዮ ካናቫሮ፣ አልቤርቶ ጂላርዲኖ አይነቶቹም አስተማማኝ አሰልጣኝ አልሆኑም ይባላል። ስለዚህ ካየሽ አሁን ቀጥር ሚላን መልሶ ነው የቀጠረው የድሮን አሰልጣኝ ማክስ አሌግሪን። ፊዮረንቲና ስቴፋኖ ፒዮሊን መልሶ ሊቀጠር ነው የድሮ አሰልጣኝ ናቸው። ላት ላትሲዮ የድሮን አሰልጣኝ ነው መልሶ የቀጠረው ማውሪሲዮ ሳሪን። እና በጣሊያን እንደው ጣሊያን የአውሮፓ እግር ኳስ የታክቲክ ቤት ነው ኮቨርቺያኖን የሚያክል የኮቺንግ ኤክሰለንስ ሴንተር የለምና ቢባልም ግን ሐሳብ ያጠራቸውም ይመስላል። ስለዚህ ቶሎ ቶሎ አሰልጣኞች ይሾማሉ፣ ይሻራሉ። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ይችላልና ቀልጣፋ፣ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት መቶ ሰማንያ አንድ መሰላል። የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያ ውስጥ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላ ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢ ወደሚገኝ የብርሃን ባንክ ቅርንጫፍ ጎር አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት